ባላት ድንቅ የማዜም ችሎታ ብዙ የዓለም የሙዚቃ አፍቃሪያን ዘንድ ተወዳጅነትን ለማትረፍ ችላለች። ብዙ የሙዚቃና የጥበብ ስራ ምሁራኖች የዚህችን አርቲስት ችሎታ ከሚሊዮኖች በአንዱ እንኳን ለማግኘት የሚከብድ በማለት ስለ ብቃቷ ይመሰክሩላታል። በገባችበት የጥበብና የሙዚቃ ስራዎች ሁሉ ስኬትን ለመጎናጸፍ ጊዜም አይፈጅባትም ነበር። በሙዚቃውና በፊልሙ የራሷን ትልቅ ተሳትፎ አድርጋለች። በቢዝነሱም አለም ቢሆን በፋሽንና እና በማስታወቂያ ስራዎች ብዙ ርቀቶችን ለመጓዝ የቻለች ድንቅ ሴት አርቲስት ናት የዛሬዋ የፕሮግራማችን እንግዳ ሪሃና። በብዙዎች ዘንድ ይህ ስም አዲስ አይደለም። ምክንያቱም ታሪክ የማይሽራቸውን የፖፕ ሙዚቃ ስራዎችን ለአድማጭ ጆሮ ለዓመታት ጀባ በማለቷ ነው። ስለዚህች ድንቅ ወጣት የህይወት ጉዞ በዚህ መሰናዶ ልናስቃኛችሁ ወደናል። እስከ ፍጻሜው አብረውን እንዲቆዩ ከወዲሁ እየጋበዝን ለዚህ ይህ ዩትብ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ይህን ቪዲዮ ላይክ በማድረግ ቻናሉን ይደግፉ። ሪሃና የሚለውን የአረበኛ መሰረት ያለውን መካከለኛ ስሟን እንጂ ብዙዎች በሙሉ ስሟ አያውቋትም። ሮቢን ሪሃና ፌንቲ። ይቺ ሴት በዓለም የፖፕ ሙዚቃ ኢንዱስትሪ ትልቅ ተጽዕኖ መፍጠር ከቻሉ ጥቂት ድምፃውያን መካከል ትመደባለች። መነሻዋ አሜሪካ አይደለም፣ ወይንም ከደህናና ከተሳካለት ቤተሰብም እንዲሁ ወልደ ቷ በፈረንጆቹ የካቲት ወር 1988 ዓ ም በካሪቢያን ደሴቶች ውስጥ ተካተው ከሚገኙ አገራት አንዷ በሆነችው በበርባዶ ውስጥ ደሴት ውስጥ ነበር። ብዙውን የልጅነት ጊዜዋንም በዚያው ነበር ያሳለፈችው። ሪሃና የሚለው ስያሜ ስዊት ባዚል ወይንም ጣፋጭ የበሶ ብላ ቅጠል የሚል ትርጉም ያለው ሲሆን ዛሬ ላይ ለዓለም የሙዚቃ አፍቃሪያን በዚሁ ስሟ ትታወቃለች። ገና በለጋ እድሜዋም ቢሆን ሪሃና የከተማ ቱ ኮከብ ነበረች። ቤተሰቦቿ ባለመስማማታቸው ሳቢያ ለመፋታት ቢወስኑም የዚህ ችግር ተጽዕኖ ሳይበግራት ከህፃንነቷ ጀምሮ በሀገሯ ካሪቢያን ባህላዊ ሙዚቃዎችንና የአሜሪካ ሙዚቃዎችን በተማሪ ቤት ቆይታዋ በተለያዩ ፕሮግራሞች ላይ ስታዜም አሳልፋለች። ከሌሎች ጓደኞቿ ጋር በመሆንም የራሳቸውን የሙዚቃ ቡድን በመመስረት እንደ ዴስቲኒስ ቻይልድ የተሰኙ በጊዜው ታዋቂ በነበሩ የአሜሪካ የሴት ሙዚ የሙዚቀኞች ቡድን የሚያወጧቸውን የጥበብ ስራዎችን በከቨር መልክ ትሰራም ነበር። ይቺ ሴት ተፈጥሮ የለገሰቻት የማዜም ብቃትን ብቻ አልነበርም። ምንም የማይወጣለት አካላዊ ውበቷም በትምህርት ቤቱ በሚደረጉ የቁንጅና ውድድሮች ላይም በአሸናፊነት ድል እንድታደርግ ረድተዋታል። በፈረንጆቹ እስከ 204 ዓ ም ግን አለም ሪያና ከሚለው ስያሜ ጋር አልተዋወቀም ነበር። አሜሪካዊው የሙዚቃ ሪካርድ ፕሮዲሰር ሮጀርስ ወደ ባርባዶስ ደሴት ለጉብኝት በተጓዘበት ወቅት ነበር ከዚህች ድንቅ ባለተሰጥኦ ወጣት ድምፃዊት ጋር የመገናኘት ዕድልን ያገኘው። ሮጀርስ ያላትን የማዜም ችሎታ ከተመለከተ በኋላ ጊዜ ሳያጠፋ ወደ አሜሪካ አብራው እንድትበር በማስማማት ትመኘው የነበረውን ሙዚቀኛ የመሆን ህልሟን ለማሳካት መንገድ ጠራጊ የነበረ የመጀመሪያው ሰው ነበር። የ16 ዓመቷ ሪሃና ወደ አሜሪካ ከተጓዘች በኋላ አራት የሚሆኑ የሙዚቃ ሪከርዶችን በመስራት ዴፍ ጃም ሪከርድስ ለተሰኘው በጊዜው በታዋቂው አሜሪካዊ ራፐር በጄዚ ይመራ በነበረው ለፕሮዳክሽን ካምፓኒ እንዲላክ ይደረጋል። ታዲያ ገና ሙዚቃዎቹን እንደሰማቸው ሪሃና የነበራትን ችሎታ አጥርተው ለማየት የቻሉት የሙዚቃ ፕሮዳክሽኑ አባላት ለአርቲስቷ የመጀመሪያዋ የሆነውን የሙዚቃ ኮንትራት ከካምፓኒው ጋር እንድታደርግ እድሉን ያመቻቹላታል። በቅጡ እንኳን 17 ያልሞላት ይቺ ታዳጊ ባለ ድንቅ ተሰጦ ወጣት የመጀመሪያ የሆነውን የግሏን የሙዚቃ አልበም ስታወጣ የአድማጭ ተቀባይነት የሚያስገርም ነበር። ጊዜውን ጠብቆ ለዓለም እንዲታወቅ የሆነው የአርቲስቷ የማዜም ጥበብ በብዙ ጆሮዎች ዘንድ ተቀባይነትን ለማግኘት ጊዜያትን አልፈጀበትም። አልበሙ በወጣ በጥቂት ጊዜያት ውስጥ ብቻ ከሁለት ሚሊዮን ኮፒዎች በላይ ለመሸጥ ቻለ። በጄዚ እና በሌሎች የፕሮዳክሽን አባላቱ እየታገዘ ሁለተኛ የሙዚቃ አልበሟን ጨምሮ ኤስኦኤስ እና አንፌስፉል የተሰኙ ሌሎች የሙዚቃ ስራዎቿን ለዓለም የሙዚቃ አድማጭ ጀባ ማለቷን ቀጠለች። ታዲያ የሪሃናን የሙዚቃ ህይወት ለአንዴና ለመጨረሻ ጊዜ ቀየረው ጉድ ገርል ጎን ባድ እና አምብሬላ የተሰኘው የሙዚቃ ስራዎቿን ከለቀቀችበት ጊዜ በኋላ ነበር። የሙዚቃ ስራው በትውልድ አገሯ ባርባዶስ ሳይቀር ታዋቂነትን ያገኘና አርቲስቷ በፖፕ የሙዚቃ በዓል ውስጥ የራሷን የሆነ የተለየ የአለባበስና የአቀራረብ ስታይል ይዛ የቀረበችበት ሲሆን በአንድ አጋጣሚ ስለዚህ ጉዳይ በተጠየቀችበት ወቅት ጉድ ገርል ጎን ባድ የተሰኘው የሙዚቃ ስራዬ ራሴን በልዩነት ለህዝቡ ያስተዋወቅኩበትና የፈለግኩትን የማድረግ ነጻነቴን ያወጅኩበት የጥበብ ስራ ጉዞዬ አዲሱ ምዕራፍ ነው ስትልም ተደምጣለች። በ2009 ዓ.ም እንዲሁ የአርቲስቷ ሬትድ አር የተሰኘው የአልበም መጠሪያ ስያሜን የያዘ አዲስ የጥበብ ስራ ያወጣች ሲሆን በሦስት ዓመታት ውስጥ ብቻ በአሜሪካ የሙዚቃ ቻርት ላይ ምርጥ የሙዚቃ አልበም ዝርዝር ውስጥ ለመካተትም የቻለ ነበር። የ2011 ዓ ምቱ ዊ ፋውንድ ላቭ የተሰኘው የሙዚቃ ስራዋ በዓለም አቀፍ ዘንድ ተወዳጅነትን ያገኘና እስካሁንም ድረስ በየዳንስ ክለብ ቤቶች ውስጥ ዲጂዎች የሚከፍቱት ተወዳጅ ሙዚቃ ነው። እንደ ካልቪን ሀሪስ ያሉ በዓለም አቀፍ ዙሪያ ታዋቂ የሆኑ ዲጂዎች ሳይቀር ሙዚቃው ህይወታ ላይ ትልቅ ተጽዕኖ መፍጠር የቻለ የጥበብ ስራ ሲሉ አሞካሽተውታል። እንደነ ጄዚ ኢሚኒየም እንዲሁም ድሬክ ካሉ የአሜሪካ ታዋቂ የፖፕ ሙዚቃ አቀንቃኞች ጋር በመጣመር በተለያዩ የጥበብ ስራዎች ላይ ለመሳተፍ እንችላለች። በ2012 ዓ ም ቴክ ኬር፣ ኋላ ደግሞ ወርክ በተሰኘው የሙዚቃ ስራ ላይ ሪሃና ከድሬክ ጋር በጥምረት የሰራችባቸው ሌሎች አጋጣሚዎች ነበሩ። ታዲያ ይህ ሁሉ ስኬት ዝም ብሎ እንዳልመጣ ስትናገር የምመገበውን ምግብ እጠነቀቃለው፣ ለብዙ ደቂቃዎች ከቮካል መምህሬ ጋር በስካይፒ እወያያለው፣ የማደርገው ነገር በሙሉ ለሙዚቃ ስራዬ ስል በጥንቃቄ ማድረግ አለብኝ፣ ይህ ደግሞ የየዕለት ተግባሬ ነው ስትል ተናግራለች። በፈረንጆቹ 2008 ዓ.ም ሪያና የመጀመሪያ የሆነውን የግራሚ አዋርድ ሽልማት በምርጥ የራፕ ሙዚቀኛ ዘርፍ ያሸነፈች ሲሆን በቀጣይ ዓመታት 33 ጊዜ የግራሚ የሽልማት ፕሮግራም በእጩነት የተሳተፈች ሲሆን ዘጠኝ ጊዜ ደግሞ አሸናፊ ለመሆን በቅታለች። በ2016 ዓ ም የለቀቀችው አንቲ የተሰኘው የሙዚቃ አልበም ተወዳጅነትን በማግኘት ለተከታታይ ሁለት ወራት በቢልቦርድ የአንደኝነት ደረጃን ለመያዝ ችሏል። በሙዚቃ ዘርፉን ብቻ ሳይሆን በሆሊውድ የፊልም ኢንዱስትሪ ውስጥም ሪያና የራሷን ተሳትፎ አድርጋለች። በ2012ቱ ባትልሺፕ በተሰኘው የሆሊውድ አክሽን ዘውግ ባለው የፊልም ስራ ላይ ኮራሬክስ የተሰኘ የፖሊስ ኦፊሰር ገጸ ባህሪን ተላብሳም ለመጫወት ችላለች። የ2006ቱ ብሪንግቶል ኦርነቲንግ እና የ2018ቱ የኮሜዲ ዘውግ ያለው ኦሽንስ ኤይትስ ሪያና ከተሳተፈችባቸው የሆሊውድ የፊልም ስራዎች ውስጥ ጥቂቶቹ ናቸው። ሪያና ለፋሽን እና ለውበት የምትሰጠው ቦታ የተለየ መሆኑ አርቲስቷ በፋሽኑ ዘርፍ የራሷን አስተዋጽኦ እንድታደርግ አስገድዷታል። በ2014 ዓ ም ከፑማ ጋር አብራ በመስራት እርሷ ዲዛይን ያደረገቻቸው የጫማ አልባሳት ፕሪስቲጂስ ሹ ኦፍ ተይር የሚል የአዋርድ ሽልማትን ለማሸነፍ ችለውም ነበር። በፈረንጆቹ በ2017 ዓ ም ያቋቋመችው ፌንቲ የተሰኘው የውበት መጠበቂያ ኮስሞቲክስ አምራች ድርጅት በብዙዎች ዘንድ ተወዳጅነትን ለማግኘት ችሏል። የሚያመርታቸው የፊት ቆዳ ውበት መጠበቂያ ምርቶችም ብዙ ሽያጭን ለማግኘት ችለውም ነበር በዚህና በመሳሰሉት ስራዎቿ በዓለም አቀፍ ዙሪያ ከህዝብ ፍቅር ባለፈ ብዙ ሚሊዮን ዶላሮችን ለማካበትም ችላለች እንደ ፎርብስ ገለጻ መሰረት ሪያና ከሆሊውድ ሴት ሙዚቀኞች ባላት 600 ሚሊዮን ዶላር ሀብት ቀዳሚዋ አርቲስት እንደሆነች የተነገረ ሲሆን በ2017 ዓ ም ያቋቋመችው ፌንቲ የተሰኘው የቢዩቲ ብራንድ በአንድ ዓመት ውስጥ ብቻ 72 ሚሊዮን ዶላር የሽያጭ ዋጋንም ለማስመዝገብ ችሏል። የትውልድ አገሯ የባርባዶስ አገር መንግስት በአርቲስቷ ስም አውራ ጎዳና የሰየመላት ሲሆን ዌስት በሪ ኒው ሮድ ይባል የነበረውን ሪያና ተብሎ እንዲጠራ አድርጓል። ይህ ብቻ አልነበረም፤ የአርቲስቷን የትውልድ ቀን የካቲት 22 መባሉን አስትቶ ሪያና ተብሎ እንዲጠራም አድርጎም ነበር። አርቲስቷ በምታደርጋቸው የበጎ አድራጎት ስራዎችም ታዋቂነትን ለማግኘት የቻለች ሲሆን ክላራ ሊዮን ፋውንዴሽን ዝቅተኛ ገቢ ቸው የማህበረሰብ ክፍሎች ነፃ የትምህርት እድልን የሚሰጥ በአርቲስቷ የተቋቋመ የበጎ አድራጎት ድርጅት ነው። በዚህና በመሳሰሉት የበጎ አድራጎት ተግባሯ በፈረንጆቹ 2017 ዓ.ም ም ሁማኒቴሪያን አዋርድ ኦፍ ዘ ይር የሚል ሽልማትን ከሃርቫርድ ዩኒቨርሲቲ ለማግኘትም ችላለች። በኖርኩባቸው ዓመታት ገንዘብና ዝና የመጣውበትን ህይወት እንዳያስረሱኝ እጠነቀቃለሁ። ሀብት ወይም ባለጠግነት መልሰው ለመጡበት ማህበረሰብ ካላካፈሉት መኖር ትርጉም አይሰጥም፣ ትላለች የዛሬዋ የፕሮግራማችን ባለታሪክ ሪሃና። የስኬት መንገዷን በጥቂቱ ለእናንተ ለተመልካቾቻችን በዚህ መልኩ አሰናርተን አቀረብንላችሁ። እስከ ፍጻሜው አብራችሁን ስለነበራችሁ እያመሰገንን በሌላ አዝናኝ ፕሮግራም እስከምንገናኝ ሰላሙን ተመኘን።